ሰላም ውድ አድማጮቻችን እንደምንቆይታቸዋል አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቱብ ቻናልን ሰብስክራይብ ያድርጉ እያለን ወደ እለቱ ዜናዎች እናልፋለን። የትግራይ ጊዜያዊ አስተዳደር የአፋር ክልላዊ መንግስት የትግራይ ኃይሎች ወደ አፋር ክልል ዘልቀው በመግባት ጥቃት ፈጽመዋል በማለት ያሰማው ክስ መሰረተ ቢስ ነው በማለት ባወጣው መግለጫ አጣጥሏል። አፋር ውስጥ ሃራ መሬት የተባለው ታጣቂ ኃይል ካሁን ቀደም በትግራይ ላይ ተደጋጋሚ ጥቃቶችን መፈጸሙን የጠቀሰው ጊዜያዊ አስተዳደሩ፣ ችግር ፈጣሪው የአፋር ክልላዊ መንግስት አሁን ራሱ ከሳሽ ሆኖ ብቅ ብሏል በማለት ወቅሷል። ፌዴራል መንግስቱ የፕሪቶሪያውን የግጭት ማቆም ስምምነት ተግባራዊ ማድረግ አለመቻሉ የትግራይ ህዝብን ስቃይ ከማራዘም አልፎ ህዝቡን ሰላማዊ ፖለቲካዊ ትግል ሊያስተጓጉል ይችላል በማለትም ጊዜያዊ አስተዳደሩ ወደ ጦርነት ሊገባ የሚችልበትን መንገድ ፍንጭ ሰጥቷል። ህወሀት በአፋር በፈጸመው ጥቃት ሳቢያ ከሁለት ሺህ በላይ ሰዎች ተፈናቅለዋል ተባለ። በአፋር ክልል የህወሀት ኃይሎች ተቆጣጥሯቸዋል ከተባሉ እና ከአጎራባቸው አካባቢዎች ከሁለት ሺህ በላይ ሰዎች መፈናቀላቸውን አንድ የአካባቢው ባለስልጣን ጠቅሶ ኢትዮጵያ ኢንሳይደር ዘግበዋል። ከቀያቸው የተፈናቀሉት ነዋሪዎች በአፋር ክልል ዞን ሁለት መጋሌ ወረዳ በሚገኘው በፋሮ ቀበሌ እና በአቅራቢያው በሚገኝ ቦታዎች መጠለላቸውንም ባለስልጣኑ መግለጻቸውንም ዘገባው አመልክቷል። ከቀያቸው የተፈናቀሉት ነዋሪዎች በአፋር ክልል ዞን ሁለት መጋሌ ወረዳ በሚገኘው በፋሮ ቀበሌ እና በአቅራቢያው በሚገኙ ቦታዎች መጠለላቸውንም ባለስልጣኑ መግለጻቸውን ዘገባው አመልክቷል። በመጋሌ ወረዳ የሚገኘው ቶንሳ ቀበሌ ላይ ተረቡ ጥቅምት 26 ቀን 2018 በሕወሓት ቡድን ጥቃት መፈጸሙን የአፋር ክልል መንግስት ባወጣው መግለጫ አስታውቆ ነበረ። የክልሉ መንግስት በዚሁ መግለጫው የሕወሓት ቡድን በዚህ ቀበሌ የሚገኙ ስድስት አካባቢዎችን በጉልበት ተቆጣጥሯል ሲል ወንጅሎ ነበር። የትግራይ የዘር ማጥፋት አጣሪ ኮሚሽን ተብሎ የተጠራ አካል በጦርነቱ በአምራቹ ዘርፍ እና በሕዝቡ የገቢ ምንጮች ላይ ከ83 ቢሊዮን ዶላር በላይ ጉዳት እና ኪሳራ መድረሱን ባወጣው ሪፖርት አስታውቋል። ከአጠቃላዩ የገንዘብ ጉዳትና ኪሳራ 26 በመቶ በአገልግሎት ዘርፉ ላይ መድረሱን የጠቀሰው ሪፖርቱ ይህም በገንዘብ ሲተመን 21 ነጥብ 8 ቢሊዮን ዶላር መሆኑን ጠቅሷል። በንግድ ላይ የደረሰው ጉዳትና ኪሳራ 20 ነጥብ 7 ቢሊዮን ዶላር እንዲሁም በማኑፋክቸሪንግ ዘርፍ ላይ የደረሰው ጉዳትና ኪሳራ 19 ቢሊዮን ዶላር እንደሚደርስ ሪፖርቱ አመልክቷል። በአምራች ዘርፍ ላይ የደረሰው ቀጥተኛ ጉዳት ብቻ 33 ነጥብ 1 ቢሊዮን ዶላር እንደሚገመት የገለጠ ቢሆንም በገለልተኛ አካል የተጣራ ሪፖርት አለመሆኑ ግን ትክክለኛነቱን አጠራጣሪ አድርጎታል መነሻውን ከሱዳን ያደረገ የጦር መሳሪያ በአማራ ክልል በቁጥጥር ስር መዋሉ ተገለጸ መነሻውን ከሱዳን ያደረገ የጦር መሳሪያና ተተኳሽ በአማራ ክልል ምዕራብ ጎንደር ዞን ቋራ ወረዳ በቁጥጥር ስር መዋሉን የዞኑ ፖሊስ መምሪያ አስታወቀ የጦር መሳሪያው ለህገወጥ ቡድኑ ሊደርስ የነበረ ነው ተብሏል የምዕራብ ጎንደር ዞን ፖሊስ መምሪያ አዛዥ ኮማንደር ምስጋናው ካሴ ለህገወጥ ቡድኑ ሊደርስ የነበረ አንድ ክላሽ ጠመንጃ፣ አስር የክላሽ ካዝና፣ 566 የዲሽቃ ጥይት፣ 8260 የብሬን ጥይት፣ 4779 የክላሽ ጥይት በቁጥጥር ስር ውሏል። ኮማንደር ምስጋናው ካሴ በአራት ሞተር ብስክሌት ተጭኖ የተነሳው ህገወጥ የጦር መሳሪያና ተተኳሽ በቋራ ወረዳ ምርት ገለጎ ቀበሌ አድርጎ ጠላት ሲሉ ለጠሩት አካል ሊደርስ የነበረ መሆኑን ገልጸዋል። የጦር መሳሪያዎቹ የጸጥታ ኃይሉ ባደረገው ብርቱ ጥረት እና ክትትል በቋራ ወረዳ ነፍስ ገበያ ቁጥር አራት ልዩ ቦታው ተሾመ እርሾ በሚባል ቦታ ተይዘዋል በማለት ኮማንደሩ ማስታወቃቸውን የአማራ ክልል ኮሚኒኬሽን መረጃ አመላክቷል። ህብረተሰቡ መሰለገውጥ ድርጊቶችን ሲመለከት ለጸጥታ ኃይሉ መረጃ ሊሰጥ ይገባል ሲሉ የምዕራብ ጎንደር ዞን ፖሊስ መምሪያ አዛዡ መልእክት አስተላልፈዋል። የሱዳን ፈጥኖ ደራሽ ኃይል ዓለም አቀፍ ሸምጋዮች ያቀረቡትን በሰብአዊነት ላይ የተመሰረተ ተኩስ አቁም ጥሪ መቀበሉን አስታውቋል። ፈጥኖ ደራሽ ኃይል የተኩስ አቁም ጥሪውን የተቀበለው በዳርፉር ግዛት የመጨረሻ የሱዳን ጦር ሰራዊት ይዞታ የነበረችውን ኤልፋሽር ከተማ ከተቆጣጠረ ከሳምንት በኋላ ነው። የሱዳን ጦር ሰራዊት በበኩሉ፣ የተኩስ አቁም ጥሪዎችን የሚቀበለው ፈጥኖ ደራሹ ኃይል ከሲቪል አካባቢዎች ጠቅልሎ ሲወጣና ትጥቅ ሲፈታ ብቻ መሆኑን መግለጡን አሶሴትድ ፕሬስ ዘግቧል። የሶማሊያ ፑንትላንድ ራስ ገዝ አስተዳደር የሶማሊያ መከላከያ ሚንስትር አሕመድ ፊቂ ከፑንትላንድ ቦሳሶ ወደብ ወደ ሱዳን ምንነታቸው ያልታወቁ ጭነቶች በአውሮፕላን ይጓጓዛሉ በማለት መናገራቸውን ርካሽ ፕሮፓጋንዳና ግጭት ቀስቃሽ በማለት አጣጥሏል። ከሱዳኑ ጦርነት ጋር የተያያዘ ጭነት ከቦሳሶ ወደብ ወደ ሱዳን እንዳልተጓጓዘ የራስ ገዟ አስተዳደር አስተባብሏል። ፊቂ፣ ከቦሳሶ ወደ ምዕራብ ሱዳን ተደጋጋሚ የአውሮፕላን በረራዎች እንደተካሄዱ የሶማሊያ ፌዴራል መንግስት መረጃ እንዳገኘ ለሚድል ኢስት ዓይ ድረገጽ ተናግረው ነበረ። የሱዳን መንግስት ኢምሬቶች በቦሳሶ ወደብ በኩል ለሱዳን ፈጥኖ ደራሽ ኃይል ጦር መሳሪያ ታጓጉዟለች በማለት ከዚህ ቀደም መክሰሱ አይዘነጋም። ለሰዓቱ ያዝናቸው ዜናዎች እነዚህን ይመስላሉ። አዳዲስ ዜናዎችና መረጃዎችን ለማግኘት የሪያሊቲ ዩቱብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቸር ቆዩ።